በየቀኑ ነው የምትታጠብ? አዎ፣ በየቀኑ ነው ጸጉሪ በየቀኑ ነው የሚታጠበው። ጋይስ፣ በየቀኑ ካልታጠብኩኝ አልችልም። በየቀኑ ነው ወጤነካል ምናምን። እኔ ኮ እንቁላል ሰራለው ኮ የሚሸው። የኒ ፍቅር እንዴት ነሽ? ዩዶንት ሀብ ቱ ጆብ ኦል ዘ ታይም፣ ስራ የለኝም። አረተውኝ ምን ሆነ ነው? ወንዶቹ ብሰባቸዋል። አዲሱን በሽታ መስለሻል። አንተ አዲሱ በሽታ መን? ጸጉሩ ሽዋው ጸጉሪ ገና ሲደርቅ ታዩታላችሁ። ደርቆ ደርቆ ደርቆ በጣም ሴክስ ይሆናል ማለት ነው ጋይስ። እረ ፍሬ ጾም ነው ከኋላሽ እና እኔ ምን አደረኩኝ? ማድረው እናንተ ጋር ሙለው እናንተ ጋር ውሽማ የለኝ ባሌ የለኝ ምን አደረግኩኝ? ምንም አላጠፋሁም እኮ እኛ ፈታ ካልረግሽን ምን ያደረግልሻል ብሎኛል። ያው ኦኬ ያደርግልን። አታነካኩኝ እኔ ነገር ስልችት ብሎኛል። መድኃኔዓለምን ገብርኤልን ከሰው ጋር መጣላት እንዴት እንደሰለችኝ ስልችት ነው ያለኝ። እኔ ሰው ጋር መጣላት ስልችቶኛል። አታነካኩኝ። ቤተሰቦቼ ተው፣ ወሬ አታመላልሱ፣ አልፈልግም። በምንድነው የፈረስሽው? አልፈረስኩትም። ሁለት ኮንዲሽነር ነው የምጠቀመው። ኔ ቆይ ላሳያችሁ ግዳ በቃ ይኸው አንደኛው ይሄ ነው ፎር ሎሪያል ፓሪስ ኮንዲሽነር ነው። ከዛ ደግሞ ይሄኛው ትሪትመንት። ከዛ ውጭ ሌላ አልጠቀምም ጋይስ። ፍሬ ከባድ መረጃ ላቀብልሽ አስገቢኝ። አልፈልግም። ምን ሆኜ ነው ግን ግን

ስምዬ አርሶ ጋ ስ ዩ ን ሶ ርዬ የሚፈልግ ሰው ካለ ምን ችግር አለው? እን እህት አይደለሽ እንዴ ወገኔ። እኔም አያቀኝ ኢትዮጵያዊ ነው። ቁጭ ብሎ ታፕታፕ ኮፒልኝ ከሚያደርጉልኝ። ስለዚህ ማስታወቂያ መስራት ከፈለጋችሁ እንደ ቤታችሁ ይዩት። ገብታችሁ ስራችሁን አስተዋውቁ በነፃ ምንም አልፈልግም። የኢትዮጵያ ሕዝብ እየረዳኝ ሌላውን ሰው ኖ ማለት አልችልም። ፍሬ ተከሰሻል ማን የከሰሰኝ? ሁኬርስ ብከሰስ ባልከሰስ የሚመጣብኝ የለም። እንኳን የምትለፈልፉት ሀያ አራት ሰዓት እየተሳደባችሁ ስትከሱ እኔ ቢከሱ እኔ ጠበቃለኝ ምን አለኝ? ምንም አይመጣብኝም። በቤቴ ቁጭ ብዬ ብቻ የሁሉ ሪከርድ የተደረገውን ለጠበቃ የመስጠት ነው። አስተርጉመሽ እዛው ፍችላቸው ነው ምላት። እኔ አይመለከተኝም። ስድብ ስለተውሽ ነው ስለወደዱሽ ቀንተው ነው እኮ ከሰው ጋር ፍቅር እንዳጣ ነው የፈለጉት። እንዴት ታረግሽ? ወይኔ ግሬተኛ ግሬተኛ ግሬተኛ ግሬተኛ ግሬተኛ ጋይስ እግሬተኝቷል። ዩ አር ጀለስ ኦፍ ዩ ቢሪፉል እኔ ጤነኛ ሰው ቢከሰኝ እንኳን ምንም አይመስለኝም። ይሄ ጨዋ ሰው ማይሳደብ የማይሳደብ ሰው ነክቼ በሆን ነፈራለው። ኦፍኮርስ ህግ አለ እዚህ ጋ። እኔ ግን ማንንም አለከውም። የተሳደቡት አለን፣ ሪከርድ በቂ ሪከርድ አለኝ። እንዲሁ የጀርመን መንግስት እብዶችን የሚሰማ ምንድን ነው የምትሰድብሽ? ጄኔራል ብለ የመጣው ግን ሲጀመር ምን አድርገሻት ነው የምትከሻት? ጌም እየተጫወተት ነው እየተጫወትን እየተጫወተች ነው ብለን በጥቁር እንከሳታለን አሉኝ። ህግ እኮ አለ እኮ። እስከ አስር ሺህ ሮ ትቼ ያለሽ እዚህ ሀገር ግን እኔ ደግሞ እንደነሱ ደደብ አይደለውም። ሂጅ ለመንግስት ተናገርኩኛ፣ ቀድሜ እንደዚህ እንደዚህ ቲክቶክ ላይ ጌም ጀመረ ያለው እንዴት ነው ስንት እንደማገኝ እንኳን አላውቀውም። ግን ጌም እየተጫወትኩ ነው ብዬ ነገርኳቸው። ሀሙስ ቀን ሄጄ ተቃልዳላቸው። እንዴ ማንምማ ገደል አይከትለኝም።